ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤት ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። ሰላም ጤና ይስጥልን። ከሰሞኑ ከኢቤስ ቴሌቪዥን ጠፋ ያለው የእሁድን በኢቤስ አቅራቢ አርቲስት ዳኒኤል ተገኝ ከባድ ሀዘን ገጥሞታል። በቲክቶክ የሚታወቁት ጂአር ካፕል ወይም ደግሞ ዮናስ እና ሩት አስደንጋጭ ያልተጠበቀ ነገር ገጥሟቸዋል። ምንድነው የገጠማቸው ሚለውን እና እነዚህን የመሳሰሉ መረጃዎችን ይዘንላችሁ እንቀርባለን። ይህ የምትከታተሉት ድንቅ ዴይሊ ነው። እኔ ደግሞ ናትናኤል ነኝ። ወደ መረጃው፣ በኢትዮጵያ የሙዚቃ ኢንዱስትሪ ላይ የራሳቸውን ትልቅ አሻራ ያሳረፉት አርቲስት መርሃዊ ስጦታ ከዚህ ዓለም በሞት መለየታቸው ተሰምተዋል። ታዲያ አርቲስት መርሃዊ ስጦታና ዳንኤል ተገኝን ምን አገናኛቸው ልትሉ ትችላላችሁ። የአርቲስት መርሃዊ ስጦታ ልጅ የሆነችው አቤ መርሃዊ የተወዳጁ አርቲስት እና የእሁድን በኢቢኤስ ፕሮግራም አቅራቢ የሆነው የዳኒኤል ተገኝ ባለቤት ናት። በዚህም የተነሳ ኑሮዋን በፈረንሳይ ያደረገችው ባለቤቱን ለማጽናናት ሀዘኑን ለማውጣት ዳኒም ወደዛው አቅንቷል። ከ50 ዓመት በላይ በቆዩበት በሙዚቃ በተለያዩ የሙዚቃ መሳሪያዎች እጅ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት እንደዚሁም ደግሞ በአቀናባሪነት ለበርካታ ዓመታት ያገለገሉት አርቲስት መርሃዊ ስጦታ የሙዚቃ ህይወታቸው የሚጀምረው 1942 ዓ ም ገና የ14 ዓመት ልጅ እያሉ ነበር። ታዲያ ከዛ ጊዜ ጀምሮ የተጀመረው በርካታ ሙዚቃዎች፣ የቲያትር ማጀቢያዎችን ከ200 የሚያንሱ አብዮታዊ መዝሙሮችን ሰርተዋል። የቅዱስ ጊዮርጊስ ስፖርት ክለብ የክለቡን መዝሙር የሰሩት አርቲስት መራዊ ስጦታ ናቸው። እንደዚሁም በአጼ ኃይለሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የህዝብ መዝሙር የአርቲስቱ ትንፋሽ ተቀርጿዋል። በወቅቱም ኦርኬስትራውን የመሩት እሳቸው ናቸው። በስራቸው ወቅት የተለያዩ ሽልማቶችን የተቀበሉ ሲሆን ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ የባህልና ቱሪዝም ሚኒስትር ዋንጫ ተሸላሚ፣ ከጠቅላይ ሚኒስትር አብይ አህመድ የሜዳሊያ ሽልማት ጥቂቶቹ ናቸው። አርቲስት መርሃዊ ስጦታ ጡረታ ከወጡ በኋላ ከሙዚቃው ሳይርቁ ከቅርብ ጊዜ ድረስ ከብሔራዊ ቲያትር ደጅ አይጠፉም ነበረ። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከ ተከለከሉበት ጊዜ ድረስ ክላርሜታቸውን ይዘው በመገኘት ባሉበት ቦታ ሁሉ እየተገኙ ህዝቡን ያስደስቱ ነበረ። በዚህ ሁሉ ከባድ ሁኔታ ውስጥ አብራቸው የነበረችው ልጃቸው አቤ መርሃዊ ስጦታም አባቷን ማጣቷ እጅግ ከባድ ሀዘን ውስጥ እንደገባች የገለጸች ሲሆን ባለቤቷ የሆነውም የኢቤስ ቴሌቪዥን በተለይ ደግሞ የእሁድን በኢቤስ ድምቀት አርቲስት ዳንኤል ተገኝም ከአባቷ መርሃዊ ስጦታ ጋርም የነበረው ቅርበትም የአባትና የልጅ ኃይል ስለነበር ከባድ ሀዘን እንዳጋጠመው ተናግሯል። ልጃቸው አርቲስት መርሃዊና ዳንኤል ተገኝ ትውውቃቸው የጀመረው የአዲስ አበባ ዩኒቨርሲቲ ተማሪ እያሉ ነበረ ታዲያ ስለነበራቸው የፍቅር ጊዜ ሲናገር እንዳየዋት ልቤ ትርክክ አለ ተሰምቶኝ የማያውቅ የድንጋጤ ስሜትም ስለነበረ ይቺማ ሚስቴ ሳትሆን አትቀርም ብሎ ተናግሮ ነበር። ከዛም እንዲህ እያለ የተጀመረው የፍቅር ህይወት ወደ ትዳር ሊቀየር ሲል በተፈጠረ አለመግባባት የተወሰነ ጊዜያት ተለያይተው የቆዩ ቢሆንም ነገር ግን እውነተኛ ፍቅር መቼም አይቀርምና ተመልሰው የነበራቸውን የፍቅር ህይወት በማደስ ከዛም ወደ ትዳር ለመቀየርና በአንድ ጎጆ ለመኖር ወስነው ከሰባት ዓመታት በፊት እጅግ ብዙ አርቲስቶችና ታዋቂ ሰዎች በተገኙበት በዳኒ የትውልድና ባደገበት ሰፈር ጃን ሜዳ እጅግ ሞቅ ደምቅ ባለ መልኩ ተሞሽረው ድል ባለ ሰርግ ለመጋባት ችለዋል። በተወሰነ መልኩ ልጅ ለማፍራት ሳይችሉ ቆይተው ከአንድ ዓመት በፊት ገደማ በወንድ ልጅ ተባርከዋል። አሁን ላይ የዳኒ ባለቤትና የእንቁ አርቲስት መርሃዊ ስጦታ ልጅ የነበረችው አቤ መርሃዊ ኑሮዋን በፈረንሳይ ሀገር ያደረገች ሲሆን ልጇንም እያሳደገች ትገኛለች። ዳኒም በተለያየ ጊዜ እየሄደ ልጁንና ባለቤቱን የሚጠይቃቸው ሲሆን በአንድ ወቅት በሰጠው ኢንተርቪው ላይ ከሀገር ውጭ ለመኖር በፍጹም አልፈልግም፣ ልጄና ሚስቴን በቻልኩት መንገድ እየሄድኩኝ እጠይቃቸዋለሁ። ለመኖር ግን ከሀገሬ በስተቀር የትም አልፈልግም። በውስጤ ካለው የአርት ፍቅር በተለይ ደግሞ የቲያትር ፍላጎቴ ድርቅ ስለማልችል በሀገሬ መኖርን እመርጣለሁ ብሎ ነበረ። አሁን ላይ በአስደሳች ፍቅር እየኖሩ የሚገኙት ሁለቱ ጥንዶች ያልጠበቁት ከባድ ሀዘን ገጥሟቸዋል። አቤ መርሃዊ አባቷን አርቲስት መርሃዊ ስጦታን ማጣቷ እጅግ ልብ ይሰብራል። ይህ ደግሞ የእነሱ ሀዘን ብቻ ሳይሆን ሀገራችን ትልቁን ባለሙያ አታለች ሲሉ ብዙዎች ሀዘናቸውን እየገለጹ ነው። እኛም እግዚአብሔር ነፍሳቸውን ይማረልን በማለት መኞታችንን ገልጸናል። ሌላኛው ደግሞ ሰሞኑን እጅግ አሳዛኝ ጊዜ ላይ የነበሩት ጂአር ካፕል ወይም ደግሞ ዮናስና ሩት ደስ የሚል ዜና ተሰምተዋል። በቲክቶክ ጂአር ካፕል ተብለው የሚታወቁት እነዚህ ጥንዶች ላይፍ ስታይላቸውን ለተከታዮቻቸው በማሳወቅ አሪፍ ዝናን ያገኙ ጥንዶች ናቸው። በተለያዩ የእርዳታ ነገሮች ላይ ለተቸገሩ ወንድምና እህቶች በግና በሬ በማረድ ሲያበሉ ይታወቃሉ። እንዲሁም ደግሞ የተለያየ የግል ቢዝነስ ነበራቸው የአርቲፊሻል ሳር ሽያጭ ላይ የአርቲፊሻል ሳር ሽያጭ ላይ የተሰማሩ ነበረ። ከሰሞኑ ደግሞ የአፓርታማ ቤት እንደገዛላትና መሃል ቦሌ ላይ ሱቅ እንደከፈተላት በተለያዩ ቪዲዮቻቸው አካፍለው ነበረ። በቅርቡ የሰማነውን አሳዛኝ ዜና የሩት እናት ህልፈተ ህይወትን ተከትሎ ሩት በጣም ሀዘን ውስጥ ገብታ ነበር። እንግዲህ እርሷን በብዙ መንገድ ሲያጽናናት እንደነበርና ባልገመተችውን መንገድ የታገቢኛ ለሽ ጥያቄ አቅርቦላታል። ምክንያቱም እንደሚታወቀው በብዙዎች ይተቹ ስለነበር ቀለበት ሳይኖራቸውና ሳይጋቡ እንዴት ይኖራሉ በሚል በማህበራዊ ሚዲያ ላይ በተለይ በቲክቶክ እንደ አጀንዳ ሆኖ ተነስቶባቸው ነበር እና የዛንም መልስ ለመስጠት ይመስላል ትክክለኛውን ጊዜ መርጦ እናቷ ሐዘን ላይ ባለችበት ወቅት እሷን ለማጽናናት በማሰብ ቀለበት አድርጎላታል። ባልገመተችው መንገድም ቀለበት አርግቶላታል እሷን ከነበረችበት ሐዘን ትንሽ እንኳን ቢሆን ያወጣታል በማለት ያደረገው ነገር ነው። እንግዲህ ተከታዮቻቸው በእናቷ ሞት ሐዘን ቢያዝኑም ቀለበት ማሰሯ ግን ደግሞ አስደስቷቸው በነበረ ጊዜ ይህንን ሐዘንና ደስታቸውን ሳይጨርሱ ሌላ አዲስ ነገር ተፈጥሮባቸው ነበር። እንግዲህ ዮናስ መኪና በሚያሽከረክርበት ወቅት በመኪና ሰው ገጭቶ የዛ ሰው ሕይወቱ ሊያልፍ ችሏል። በዚህ ምክንያት ፖሊስ ጣቢያ ጉዳዩ በሕግ ጥላ ስር እንዳለና እየተጣራ እንደሆነ ነው የወጡት መረጃዎች ሚያሳዩት የነበረው። ሌላው በሶሻል ሚዲያ ቲክቶክ ገጻቸው ላይ የሚለቁት እሩት ሐዘን ውስጥ እንደነበረችና ብቻዋንም እንደሆነች እናቷን በማጣቷና ባለቤቷንም ያጋጠመውን አሳዛኝ ክስተት የተነሳ ሐዘን ውስጥ እንደነበረች ነው የሚታወቀው። ነገር ግን አሁን ላይ እርሱ ከእስሩ እንደተፈታ በማህበራዊ ሚዲያቸው በቲክቶክ አስተላልፋለች ያስተላለፈችው እንዲህ ስትል፣ ዮናስ በመኪና የገጨውን የሟች ቤተሰብ ዮናስ ይህን አደጋ አውቆ እንዳላረገው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ እግዚአብሔር። የወንድማችን ነፍስ በገነት ያኑርልን። ዮናስም ጸጸት ላይ ስለሆነ ከእኔ ጋር ቪዲዮ መስራት አልቻለም። በዚህ ከባድ ጊዜ አብራችሁን ስለነበራችሁ እግዚአብሔር ያክብራችሁ። በሚያበረታ ኮሜንትና በአካልም እየመጣችሁ ላጥናናችሁኝ በስልክም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ምንም ክፉ አይንካችሁ። እወዳችኋ አለው ሰላማችሁ ይብዛ ስትል በማህበራዊ ሚዲያ በቲክቶክ ገጿ አጋርታናለች። እኛም ፈጣሪ እንኳን ለዚህ አበቃችሁ ብለናል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፎ፣ የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለች። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቶ በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤብ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት የቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርን የወንድማችንን ነብስ በገነት ያኖርልን። ቤቢ አሁን ጸጸት ላይ ስለሆነ እና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ብዙ ሰዎች የግል ታሪካችሁን ነግራችሁ ነው ከኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁ እንዲሁም እየደወላችሁ ላጠነከራችሁ እግዚአብሔር ያክብራችሁ። ሁላችሁም ክፉ አይንካችሁ። ለቤተሰቦቹ መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ።